ሀይሚ እንግዲህ ድስት የክዳኑን ድስት ክዳኑን አያጣም ብላለች። እንግዲህ ብሩኬም ሀ ብሎ መጥተዋል። በቲክቶክ ገልጹ። እንግዲህ ትላንት ይዟት የመጣ ጓደኛ እንግዲህ አብሮት ቲክቶክ ላይ ይዟት መጥቶ ራሱም ገርሞት እየሳቀ ነው። ራሱ ራሱ ላይ እየሳቀ ነው። እውነት ብሩኬ ያስቃል፣ እኛም አስቆናል። እና የሚዬ እንግዲህ ይህቺን ቃል ወርወር አድርጋለች። ድስት ክዳኑን አያጣም አለች። ምን ልማለት ፈልገች ነው? ግን ብሩኬ እኮ ምን ሆነች ነው? አንቺ ወንድ ልጅ እኮ ነው። ምን አጣ? ምን አጣ? ምን አጣ? ወንድ ልጅ ነው። ያው ሲጀመር እሱ አንቺ ነው የሚወደው አንቺ ነው የሚያምረው እንጂ ከአንቺ እንትን ብሎ አይደለም? እሱን ነው ዝም ብሎ ነው አንቺን ለማስፈራራት ና አንቺን ለማስደንገጥ ነው ይዟት የመጣ እንጂ ሌላ ነገር አይደለም። ለዚህ ሀይሚዬ የልደትሽን ቀን እያለ ነው የምንም ቀን እያለ ነው እሱ ከውስጡ ና ከአፉ እየወጣሽ አይደለም። ለዚህ እውነት አታደርጊ፣ ቺ እንደዚች እንደዚች ነ ቃል አትጻፊ እላቸዋለሁ ውዶች። ሰላም አሌይኩም ወረመቱላ ወበረካቱ። ውድና የተከበራቸው ተላለሚ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። ብሩኬ ና ሀይሚ መጥቷል። ብሩኬ በቲክቶክ ገልጾ መጣ፣ ሀይሚ ደግሞ በኢንስታግራም መጣች። እንግዲህ ድስት የክዳኑን መግጠማ አያጣም ብላ ቁጭ አርጋለች። እንግዲህ ነጋገር ወርወር አርጋ እና ብሩኬ ጥሩ ልጅ ነው። ልጅቷን ይዞ ጎትቶ መምጣቱ ያው ጥፋት ነው። እንግዲህ ጥፋት እያጠፋችሁ ነው ሁላችሁም። ፕራንክ ነው ለስራ እያላችሁ ነው እያደረጋችሁ ያላችሁት። ፉክክር ነው እየሰራችሁ ያላችሁት እንግዲህ ልደት ሽ ደርሷል ብሎ አሁን አሁን እሱ እየተናገረ ነው። በትናንትና ቪዲዮ ራሱ ትናንትና ቪዲዮ የልደትሽ ቀን ነው ማለት ይቻላል። እሱ ብቻ ነው ሲናገር የነበረው። በልደትሽ ሽ እንግዲህ ፏ በትን ሆናችሁ፣ ጥሩ ሁናችሁ፣ አምሮባችሁ፣ ደምቃችሁ ለሁለት እንደ በፊታችሁ በደስታ እንድትመጡ ትልቅ ተስፋ እናደርጋለን ላቸዋለሁ እና የጨረቃ ፋሚሊዎች ያው በቅርቡ እንጠብቃለን። አዲስ ነገር አለ፣ አዲስ ነገር ነገር አለ፣ የሚያስደስት አለ እና ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። ነበር የነበራችሁ ላይክ ሼር፣ ኮሜንት ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።